አይ ሳሙ ገለኛ ነው እ ምን ፈልጌ ነው ወንድሜ እዛ ብቻዬን መተኛ አትደበረኝ እና ታዲያ እኔ የምናገብኝ ደግሞ ዝም ብለህ ዘው ብለህ ትገባለህ አንተ ገልተኛ እኔ ከሚስቴ ውጪ ከማንም ጋር አልተኛም እሺ ይዞው ነበር። እኔ ትንኮቴ ሰምቼ ነው የተደበኩት። ምን አይነት ተንከሴ ስልሽ ነው? ቆይ ምን ሊሆን ነበር የመጣው? አንተ ግን ትከርማለህ ከሚስትህ ውጪ ከሌላ ሰው ጋር ኦኬ፣ ሚስት ነሽ እያልከኝ ነው? ምን ፈለግ ደግሞ? አልሚ፣ ግን እህቴና ሳሚ የሚዋደዱ ይመስልሻል? ይህንን ይሄንን እንዴት ላቅ እችላለሁ። ገብታ ራሱ ነው ሳሚን አጠይቀው እንዴ? አንቺ ግን ለምንድን ነው? እህት የተንከባከቢው ብላሽ ቃል አስገብተሽ አልነበር እንዴ ደግሞ? ምን ነው ታዲያ እየተንከባከብኩ አይደለም እንዴ? እንደዛ እያረግሽ ግን አይደል? ምን ጎደለብህ እባክህ እስኪ ንገረኝ? ገና ቁርስ እንኳን መሰጩ ለሳን ስማ? እሱንም እኔ ሆኜ ነው እንጂ ሌላ ሰው ቢሆን ኑሮ እቺንም አታገኝም ነበር። አመስግነ አመስግና ብትኖር ይሻልሃል። ምን ይገትርሃል? እኩዮችን ድበላብ እንዴ? ሂድና ገብተህ የምትሰራው ነገር ካለ ስራ፣ እኔን አታድርቀኝ። የሰሞኑ የቤቢ ሁኔታ ምንም አላማረኛ አስር ጊዜ ስለ እህቱ እያነሳ ይጠይቀኛል። ምንድንም ጠይቀች ደሞ ስለ እሱ ምንም አይጠይቀኝ ነገር ነው። እህቴ እኮ እንዲህ ናት፣ እህቴ እኮ እንደዛ ናት፣ እህቴና ሳሚ እኮ ይዋደዳሉ። ብቻ ከሱ የማይጠበቅ በጣም ብዙ ነገር ነው የሚያወራው። ሲመስለኝ ሲመስለኝ እኔና ያንተን ግንኙነት ጠረጠር ይመስለኛል። እና ምን ይሻላል? እኔ እንጃ። ግን ይሄ ነገር እሷ ጋር ከደረሰ ለሁለታችንም ጥሩ እንደማይሆን ታውቃለህ። አስበዋል። አደራ ብላ እንደ እህት አይታይም ቤቷን ጥላ ሄዳ እኔ ምን እያደረኩ እንደሆነ ብታቅምን እንደሚሰማት ለማንኛውም ከዚህ በኋላም ቢሆን ለምናደርጋቸው ነው ሰዎች ብንጠነቀቅ ጥሩ ይመስለኛል። እሱንም ቢሆን ደግሞ አንተም ብትሆን ቆጣ ኮስታዱ በልበት። የባለቤትህ ወንድሟ አይደል? እንዲህ በለቤ ስራ አለብኝ፣ ሻይ ማፍላለሁ

እኔ የምልህ ሰዓት ነው። እህቴን ግን ምን ያህል ነው ትወዳት? ለምን ጠየቅ? ለማወቅ ያክል ነው። አንተ ምን ያደርግልሀል አወቅ አላወቅ? እሷ ግን እኮ በጣም ነው የምትወድ፣ እና ስደውል እንኳን ሁሌ እወዳለሁ እያለች ነው። አንተ ግን አንድ ቀን ስትላት ሰምቼ አላውቅም። ቆይ አንተ ህጻን አይደለህ እንዴ ስለ እንደዚህ ዓይነት ነገር? ቆይ ታቅና ነው ብታቅስ ምን ያደርግልህ? በዚህ ሰዓት ምን አለ እንደ ኩዮች እንኳን ወተከነስ ወጭት እኔ ጨቀጨቀኛል ቁጭ

እኔ ግን ምንም ሁኔታው እያማረኛ አይደለም። በእኔና በአንተ መካከል ያለውን ግንኙነት የሚያውቅ ነው የሚመስለው። የሚጠይቀው ጥያቄ እኮ ጤናማ አይደለም። እሱም አውቃለሁ ግን ምን ላድርግ? ብና ለምን ወይ ለእህቱ ደውለን እያስቸገረ ነው እንዴ ደናል ብለናል። እሱ ጥሩ ሀሳብ ነው። ለእሷ ደውለህላት ለህላት እዚህ መቆየት እንደማይችል ና በጣም እያስቸገረ እንደሆነ ንገራት። አለበለዚያ ግን የኔና ያንተን ግንኙነት እሱም እሷም ካወቀች ለእኛ በጣም ከባድ ነው የሚሆነው። እሞክራለሁ፣ እነግራታለሁ። ለማንኛውም እሺ። ይህን ነገር ግን ጊዜ አስታውሳ በኋላ ችግር ሁለታችን ላይ ነው የሚመጣው። በቃ ስራ አለብኝ። ልክ ነው እናንተ የወዳጅ ጓደኞቻቸው የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል። ወይም ደግሞ የተጣላችሁትን ያስቀየማችሁትን ስን ይቅርታ የምጠይቁበት መንገድ ተቸግራችኋል። አይዟችሁ፣ አትጨነቁ ፒኬ ሰርፕራይዝ ዴሊቨሪ መፍት ይዞላችሁ መጥቷል። ለልደት ቢሉ፣ ለምርቃት፣ ለአንቨርሰሪ ቢሉ፣ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶችን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላቸው ካላችሁበት ሆኑ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ። ሄሎ፣ እንዴት ነሽ? ሰላም ነው። እንዴት ነሽ? አለ ሰላም። ምን ሆናል ብለሽ እኛን አስቸገረ እንጂ እንጂ ጥያቄ በጥያቄ ነው። በቃ ዝም ብሎ ማስቸገር ነው ስራው። እንዴ እንደዚህ ሰው እንደምን እንደ ያለሽ እሱን ታዩና ከቻልሽ የሚመለስበት መንገድ ካለ ብትነግሪኝ ጥሩ። እሺ፣ ቢያንስ እኮ ለምንድን ነው እኛን የማይሰማንሽ? በጣም ነው የሚያስቸግረው። እሱ ነው እንጃልሽ። ሞክሬ ግን አልማዘን፣ ራሱ በጣም እያስቸገረት ያለው አይገርምሽም። እና አደራ ብለሻት ሄደሽ፣ እንዴት ነው እንደዚህ እንደዚህ አደረገ ምናምን ብላ ነግርሽ? እሷ ራሱ እኮ የአንቺ አደራ ስለሆነ ነው እንጂ ድሮ ነበር ከዚህ ቤት ጥላ የምትወጣው። እሺ ግን ንገር። እሺ በቃ በይ ስራ አስፈታሽ ሆነሽ። እሺ በይ ቻው። ባክሻ አናግሪያት ነበር። እሺ ምንም ይሆን ነገር አለ ትምህርቱን ይጨርስ እስከዛ ታገሱት ምናምን ብለው ባክሽ ነው። እና ትምህርቱን ስትጨርስ እዚህ እንዲቆይ ነገረችው። አዎ እንደዛ ልጅ ታሪያ፣ ምን ልበርክሽ? እንደዛማ ምንም መቆየት አይችልም። የሆነ ሌላ መፍትሄ ይፈልግ ነው። እሺ ምን ቆይ ግን ለምን እራሱ ከዚህ ምርር ብሎት ቤተሰቦቼ ጋር መሄድ ፈልጋለሁ ብሎ እንደሄዳ ሄዳ አደርገው። እሱም ደስ ላይ ነበር። ግን እንዴት አድርገን እንደዛ የምናደርገው በሀሳቡ ከተስማማ እንዴት አድርገን ከዚህ እንደምናባረረው ለኔቶ ሽን። አዎ መሮት አንገሽግሾት ከዚህ ካሌድኩ ስኪል ድረስ ነው ምርር ማረግ። እንደዛ ከሆነ ምንም አርግ ሆኑ፣ ብቻ ከዚህ አታስብ። በአጭር ጊዜ ውስጥ እቅዳችን ይሰካል። ስና ያደ ከነገ ጀምሮ ስራዬን እንጀምራለን። ምግብ የለም። እኔ ትበላይ ምንም ነገር እኮ አልበላሁም ቀኑን ሙሉ። እና እኔ ምን አገባኝ ታዲያ? ምግብ ከሌለ ምን ላድርግ? አሁን ደግሞ በጣም ይረዱ እና እኔም ብላኛ። እንግዲህ እንዴ የለም ሲባል አይገባህም እንዴ? እህት የሰው ሀገር የምትንከራተተው ለኛው አይደል እንዴ? ኧረ እባክህ። ለምን ታዲያ ተከትላት አብረሃት አትሄድም? ሰማለህ። እኔ ያልሚ ያንተን መንከባከብ ግዴታ የለብኝም እሺ ሽፈ አንተ ልጅ ቆመህ አፍ እየተካፈትከኝ ነው ወይስ ምንድን ነው ሀሳብህ? በቃ የለም አልኩህ አይደል እንዴ። የምናገረው አይገባህም እንዴ? በዚህ ሳላንቆራጥጥ ቀጥል፣ ከፊቴ ዞር በል። አንቺ ግን ቁጭ ብለሽ እኔ ስራ፣ አይደብርም አይደብርም? ዝም ብለሽ ስራ፣ ወሬኛ። እኔ እየሰራው አንተ ስትበላ አይደብርም? ደግሞ በደንብ ባስለው ምንድነው ነካ ነካ የምታደርገው? ኪችንም የቆሸሸ ዕቃ አለልህ። ይሄንን ስትጨርስ እሱን ታጥባለህ። ገና እሱንም ምን ነው ቅር አለ? እዚህ ካልተመቸህ እንግዲህ ቤተሰቦችህ ጋር መሄድ ትችላለህ። ከዚህ በኋላ ኑሮ የሚቀጥለው እንደዚህ ነው እሺ? ልመደው። ሳሚ፣ የሆነ ነገር ልጠይቅ ፈልጌ ነበር። ልጨቀጨቀኝ እንደውም፣ ኧረ የምነግር ነገር አለ። ምንድን ነው? እኔ በቃ ወደ ቤተሰብ የመመለስ ፈልጋለሁ። የምሬ ነው። ለምን ነው እንደዚህ ያልክ? ምንም አልተመቸኝም እዚህ። አረብክ ምን ችግር አለ? አሁን ለት እደውልላታለሁ። አልሚ ምንም እየተንከባከበችኝ አይደለም።

ምንድን ነው እንደዚህ አጣጥፎ የጠራኸኝ ልሄድ እኮ የምርክ ነው የምርክ እኮ ማለት እንዳሰብ ነው ተማሮ ቤተሰቦች ጋር መሄድ ፈልጋለሁ አለ አይገርምሽም ራሱ መጥቶ ነው በቃ መሄድ ፈልጋለሁ ደውልኝ አለ ድሮ ደግሞ ለእህቱ አለ አንቺ ናምኝ የለ ነበር ደስ ይላል በጣም ይህንን አልነበር የምንፈልገው መቼ ይሄዳል ታዲያ የሚመጣ ሰው አለ እሱ ሲመጣ ትሄዳለህ አይ ጥሩ ነው እንደዛ ከሆነ በመጨረሻም ልንገላገለው ነው በስንት መከራ ቢሆን ኧረ ይሁን በዚች በአጭር ጊዜ ውስጥ እራሱ ተማሮ ሊሄድ ማለቱ ተመስገን ነው የልጁ ባህሪ እኮ በጣም አስቸጋሪ ነው እኔ እንዲሁ በቀላሉ እሄዳለሁ የሚል እራሱ አልመሰለኝም ነበር ኧረ ተመስገን እንኳን ደስ አለ ደስ ይሎኛል የማደርገው ነገር የሚገርም እኮ ነው። ደውላ ስትነግረኝ እንዳስቸገራችሁ ነው የመጣሁት። በጨረሽ እንደ አስቸግሮኝ እያያ ቀን እኮ ነው እንደ ያው ትንሽ ናፍቆት አለበት እንጂ እርግጥ ከቤተሰብ ተለይቶ ትንሽ ጊዜ ቆየና ይናፍቃል የልጅ ነገር ምን ይደረጋል? እኛማ ለትምህርቱን ብለን ነበረ እንግዲህ፣ ካልሆነ ምን ይደረጋል። በእናትህ እኔኮ ቁጭ አድርጌ መከርኩት። ቢያንስ እችን አመት እንኳን ጨርስ። ምንም መሻላለኝ ምን ይደረጋል። የልጅ ነገር እኮ አይታወቅም። እኔም እስኪ እመክረዋለሁ ነገር እንዳታስብሽ መምጣት ብቻ ነው የሚጠበቅበት። በጣም ነው የምናፈቀን። ደግሞ ምንድን ነው አስቸገር ካሉ እድሜ ነው። እኛም እኛም አልፈንበታል እድሜ ነው። ይገባኛል። ኧረ እንደዛ አይደለ እነሱ እንደሚሉት አይደል? እንዴት ነው ታዲያ ሰራተኛዋና ሳሚ እኮ የጀመሩት ግንኙነት የምር ነው። አዎ ማ በምን አወቃት? ብዙ ቀን ስለደረስኩባቸው እኮ አንድ እንድትሄድ ያስቸግረን ምናምን ያሉት አዎ። ኧረ እባክህ እንደደረስኩባቸው ሲያውቁ እየበደሉኝ፣ ምግብ በጊዜ አይሰጡኝ። ደርምኮም እሺ እህት ታውቃለች

ጥያቄ እኮ እንደ ልጅ ቢጠይቅ ደግሞ ችግር የለውም። ውስጡማ የሆነ ትልቅ ሰው አለ። እኔ እንደዛ ነው የሚሰማኝ። አረ እንኳን በጊዜ ሄዳ ሞሉ ደሞ ደብሮ ገብተናል። ሌሎች ይሆናል ገብተናል። እባክሽ ሶ ነች ደግሞ ምን ይፈልጋ ምናላት። ሄሎ! ወይ ሰላም ነው ምን ምን ሆንሽ ነው? እሺ የምትጮ፣ ተረጋጊና ነግሪ። ስለምንድን ነው ያወቅሽው? ደግሞ ማን እኔ የነገረሽ? ቆይ ተረጋጊ፣ እንደምታስቢ ያርድን። ቆይ ሄሎ ሄሎ! ምንድን ነው? ከአንቺ ጋር ግን ነው የምትለው? እኔ ምን አቅልሻለሁ ደግሞ በአንቺ ጣጣ! እንዴ በአንቺ ጣጣ ስትል ትንሽ አታፍርም እንዴ? እና ባንቺ ምክንያት እዚህ ጣጣ ውስጥ የገቡት ሁለታችንም እኮ ፈልጋ ነው መሰለኝ፣ እዚህ ውስጥ የገባ ነው። አሁን ሲታወቅብህ ባንቺ ጣጣ ነው ትላለህ እንዴ? እባክሽ፣ ዝም ብዬ ነው አንዱ ነገሩን ወደ ንግ ያዞርኩ ብቻ፣ ባለው ነው አንቺን ነበር ማባረር የነበረብኝ። ከቻልሽ ውጭ ልኝ፣ በእናትሽ ውጭ ልኝ። ወዴት ነው አላውቅም፣ ብቻ ውጭ ልኝ፣ ውጭ ልኝ። በቃ ሳሚ፣ የምትናገረውን ነገር ግን ታውቋለህ። እባክሽ ውጭ ልኝ ነው እናንተ የወዳጅ ጓደኞቻቸው ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል። ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምጠይቁበት መንገድ ተቸግራችኋል አይዟችሁ አትጨነቁ ፒኬተር ፕራይድ ዲሊቨሪ መፍት ይዞላችሁ መጥቷል ለልደት ቢሉ ለምርቃት ለአንቨርሰሪ ቢሉ ለአራት ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬተር ፕራይድ ዲሊቨሪ አለላችሁ ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶችን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆነ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ደሊቨሪ